የወልቃይ ጠገዴ የሰቲት ሁመራ ዞን ማህበረሰብ በልማት ስራዎች ላይ እያደረገ ያለው አስተዋጽኦ ለሌሎች አካባቢዎች በተሞክሮነት የሚወሰድ መሆኑን የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ተናገሩ። በቃብትያ ሁመራ ወረዳ እየተገነባ ያለው የቃብትያ ዘርባ ቤት የጠጠር መንገድ ፕሮጀክት በክልሉና የዞኑን ከፍተኛ የስራ ኃላፊዎች ተጎብኝቷል። ፕሮጀክቱ በፍጥነትና በጥራት እየተሰራ መሆኑን የወረዳው አስተዳደር አስታውቋል። አምሳሉ አሞኜ ተጨማሪ ያለው በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በ2017 በጀት ዓመት አንድ ወረዳ አንድ ፕሮጀክት በሚል መሪ መልእክት በማህበረሰቡ ተሳትፎ የተለያዩ የልማት ስራዎች እየተከናወኑ ነው። በካብትያ ሁመራ ወረዳ እየተገነባ ያለው የካብትያ ዘርባቢት ከ25 ኪሎ ሜትር በላይ ርዝመት ያለው የጠጠር መንገድ የዚህ ፕሮጀክት አንዱ አካል ነው። የመንገድ ግንባታው ሲጠናቀቅ ከ10 በላይ ቀበሌዎችን በማስተሳሰር የወረዳውን 60 በመቶ ማህበረሰብ ተጠቃሚ ያደርጋል ተብሎ ይጠበቃል። የክልሉና የዞኑ ከፍተኛ የስራ ኃላፊዎች የዚህን መንገድ ግንባታ የስራ እንቅስቃሴ ከሰሞኑ ተመልክተዋል። የማህበረሰቡን አቅም በመጠቀም ፕሮጀክቶችን ለማጠናቀቅ እየተደረገ ያለው ጥረት ለሌሎች የክልሉ አካባቢዎች ተሞክሮ ሊሆን እንደሚችል በምልከታቸው ማረጋገጣቸውን የክልሉ መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ተናግረዋል። ይህን የመሰለ ሜጋ ፕሮጀክት ጀምሮ መጨረስ እንደሚቻል ፓርቲያችን ያስቀምጠውን አቅጣጫ እየፈጸመ ያለ ወረዳ ህዝብን አሳትፎ እየፈጸመ ያለ ወረዳ እንደሆነ የወልቃይት ጠገዴ ሰቲት ሁመራ ዞንም ወንም እንደ ዞን በሌሎች ወረዳዎችና ከተማ አስተዳደሮች ይህን ተሞክሮ እንዲያሰፈው፣ በዚህ ብቻ የሚያልቅ አይደለም። ወደ ክልላችንም አካባቢ ሂዶ መስፋት ያለበት ሁኔታ እንዳለ አረጋግጠናል። የማህበረሰቡ ሁሉን አቀፍ ትብብር ከፍተኛ በመሆኑ ፕሮጀክቱ በፍጥነት እየተከናወነ መሆኑን የቃፍታ ሁመራ ወረዳ ዋና አስተዳዳሪ አቶ አታላይ ታፈረ ገልጸዋል። ተያዘለት እቅድ 120% ነው ይሄ ነው። እና ይሄ የሆነበት ምክንያት ምንድነው? አንዱ መንገዱ እንዲሰራ የአካባቢ ማህበረሰብ ትልቅ ፍላጎት ምክንያቱም በኢኮኖሚ በማህበራዊ በተለያዩ ጉዳዮች ላይ ለማህበረሰቡ ትልቅ ፋይዳ ትልቅም ጥቅም ያለው መንገድ የመንገድ ፕሮጀክቱ ሲጠናቀቅ ለህብረተሰቡ ዘርፈ ብዙ ጠቀሜታ እንደሚሰጥ የገለጹት ደግሞ የዞኑ ግብርና መምሪያ ኃላፊ አቶ አወቀ መብራቱ ናቸው። ከካፍቲያ ብቻ ሳይሆን ከወልቃይት አካባቢ የሚመጡ ከወፍ አርግፍ እዛ አካባቢ የጣና ሙጫ ሀብት ያለበት ሰፊ እርሻ ሀብት ያለበት አካባቢ ስለሆነ ኢኮኖሚውን በከፍተኛ ደረጃ ሊያነቃቃ የሚችል ፕሮጀክቱ አገልግሎት መስጠት ሲጀምር በመንገድ ችግር ምክንያት ከዚህ በፊት ይደርስባቸው የነበረውን ችግር እንደሚፈታላቸው የከተማዋ ኗሪና የወረዳው ቤተ ክህነት ኃላፊ መላከ ሰላም ቀሲስ አዳነ ተድላ ተናግረዋል። በመልካም አስተዳደርም በልማቱም በሁሉ የተጎዳ ማህበረሰብ ነበረ። አሁን ግን ልማታችን እያየን ነው ከተከዚ አንስቶ እስከ ሁመራ ያለው ማህበረሰብ እስከ ወልቃይ ጠገዴ ያለው ማህበረሰብ ተገናኝቶ ችግሩ ይፈታል ብዬ ለልማትም ቅን መንገድ፣ ቅን አተሳሰብ ነው ብዬ ማህበረሰቡ በጣም ደስተኛ ሆኖ እየተገኘ ነው። ፕሮጀክቱ በአጭር ጊዜ ተጠናቆ አገልግሎት እንዲሰጥ የሁሉም አካላት ርብርብ ተጠናክሮ እንዲቀጥል ተጠይቋል።